ሰላምታይ በያላችሁበት ድረስ እንዴት ናችሁ? ዛሬ በጣም በተለየ ሀሳብ ተገናኝተናል። በስድስት ወር ውስጥ ራስን መቀየር ምን መሰላችሁ? ይህን ቪዲዮ የሚያይ ሰው ተማሪ ሊሆን ይችላል፣ ሰራተኛ ሊሆን ይችላል፣ ስራ አጥ ሊሆን ይችላል፣ ስራ ፈጣሪም ሊሆን ይችላል። ግን ሁሉም ሰው ለውጥ ይፈልጋል፣ ሕይወቱ እንዲሻሻል ይፈልጋል ከትላንትና ዛሬ የተሻለ እንዲሆን ከዛሬ ደግሞ ነገው ምርጥ እንዲሆን ይፈልጋል። ታዲያ ማያ አንጀሎ እንደዚህ ትለናለች። አንድን ነገር መቀየር የምትችለው ከሆነ ወዲያውኑ ቀይረው፣ መቀየር ካልቻልክ አንተ ራስህን አመለካከትህን ቀይር ትለናለች። በዚህ ቪዲዮ የምነግራችሁ አራት ነገሮች እናንተ መቀየር የምትችሏቸው ናቸው። መቀየር የማትችሉትን ነገር አልነግራችሁም። ልክ ግን እነዚህን አራት ነገሮች ስትተገብሩ፣ ስትቀይሩ ህይወታችሁ ላይ ፈጣን ለውጥ ታያላችሁ። ላለማካበድ ብዬ ነው ስድስት ወር ያልኩት እንጂ የምላችሁን ነገር መተግበር ስትጀምሩ በአንድ ወር ውስጥ ለውጥ ታያላችሁ። በሁለት ወር ውስጥ በጣም ፈጣን የሚባል ለውጥ ታያላችሁ። በስድስት ወር ውስጥ ራሳችሁን ከትንሽ ወደ ትልቅ ታስቀምጡታላችሁ። ለውጡን አብረን እናየዋለን። ከእናንተ የሚጠበቀው ግን የምላችሁን መተግበር ነው። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችን ሰብስክራይብ አድ ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት መጫንም አትርሱ። በተጨማሪ የሃይስኩል ተማሪ የምታውቁ ከሆነ ከዘጠኝ እስከ አስራ ሁለተኛ ክፍል ልጅ ይኖራችኋል፣ ጎረቤት ይኖራችኋል፣ ታናሽ ወንድም፣ ታናሽ እህት፣ የአጎት ልጅ፣ ያክስት ልጅ፣ ዘመድ ብቻ ከዘጠኝ እስከ አስራ ሁለተኛ ክፍል ከሆነ በጣም ጎበዝ እንዲሁ ወደ ዩኒቨርሲቲ በምርጥ ውጤት እንዲገባ ቶሎ ትምህርት እንዲገባው የሚከብደውን ትምህርቶች በሙሉ ቅልል ብሎት እንዲሰራ የሚያደርገው የሚያስጠናው አፕሊኬሽን አለ። ይሄ አፕሊኬሽን የሶሻልም፣ የናቹራልም፣ የቋንቋም እንግሊሽ ኤስኤቲን ጨምሮ ሁሉንም ትምህርቶች ማክሱን፣ ኬሚስትሪውን፣ ፊዚክሱን፣ ባዮሎጂውን፣ ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊውን ሁሉ ሳይቀር ሁሉንም ትምህርት በቀላሉ በሚገባው መንገድ አስጠንቶ በአንድ ሰዓት አንድ ቻፕተር ጨርሶ በጣም ብዙ ጥያቄ አሰርቶት ፈተና ፈትኖት ጌም በጥያቄ መልክ አሰርቶት ወደ ፈተና እንዲገባ ምርጥ ውጤት እንዲያመጣ የተሻለ ቦታ እንዲደርስ ይረዳዋል። ፊውቸር ኤክስ ይባላል። ፕሌይ ስቶር ላይ ፊውቸር ኤክስ ብላችሁ ሰርች ብታደርጉ አፕሊኬሽኑን ታገኙታላችሁ። ከዛ በኋላ ጭናችሁ አፕሊኬሽኑን አጠቃቀሙ በጣም ቀላል፣ ኢሜይል እንኳን አይፈልግም። ከዛ በኋላ የፈለጋችሁትን ኮርሶች እየከፈታችሁ በነፃ የመጀመሪያውን ቻፕተር ማየት፣ መማር፣ ማጥናት፣ ጌሞቹን መጫወት ትችላላችሁ ከዛ ከኛ ጋር መቀጠል ከፈለጋችሁ እዛው አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ቀይ ምልክት አለች። እሷ ነክታችሁ እዛ ላይ የሚላችሁን ነገር አድርጋችሁ ወዲያውኑ አባል መሆን ጎበዝ ተማሪ መሆን ትችላላችሁ። ለምታውቁት ተማሪ በሙሉ ይህን መልእክቴን አድርሱልኝ። አሁን በቀጥታ ወደ ዛሬው አጀንዳችን እንለፍ። በስድስት ወር ውስጥ መቀየር። የመጀመሪያው በስድስት ወር ውስጥ እንድንለወጥ እንድንቀየር የሚያደርገን ነገር ውስጣዊውን ጦርነት ማሸነፍ ነው። ምን መሰላችሁ? ሁልጊዜ በሕይወት እኛን የሚጥለን የሚሰብረን፣ ተስፋ የሚያስቆርጠን፣ የጀመርነውን ነገር እንድናቁም የሚያደርገን ከባድ ሁኔታ ሲመጣ አይደለም። ሰዎች ሕይወታችንን ሲያከብዱብን አይደለም። ውጫዊ ነገሮች አይደሉም የእኛን ሕይወት የሚያበላሸው ውስጣዊውን ጦርነት ስንሸነፍ ነው። ውስጣዊ ጦርነት ማለት ከራሳችን ጋር የምናደርገው ንግግር፣ አስተሳሰባችን፣ ለራሳችን የምንሰጠው ቦታ ማለት ነው። ሁልጊዜ ራስህን የምትታቸው ከሆነ እኔ ይህንን ነገር ማሳካት አልችልም፣ የማይመስል ነገር ነው፣ እዚህ ሀገር ሆኜ ልቀየር አልችልም፣ ሁኔታዎች ለእኔ የተመቹ አይደሉም፣ አልተማርኩም፣ ልምድ የለኝም፣ ህይወቴ ባዶ ነው፣ ሰው አይወደኝም፣ ብዙ ድክመትህን ብቻ የምታስብ ከሆነ ነገሮች ቢመቻቹልህ ራሱ ውጫዊ ነገሮች ለአንተ አልጋ በአልጋ ቢሆኑ ራሱ አታሸንፍም። ደስተኛ አትሆንም። ለምን? ውስጣዊውን ጦርነት ስለተሸነፍክ ባዶነት ይሰማሃል። ውስጣዊው ጦርነት ማለት ከራስ ጋር የምታደርገው ንግግር ፖዘቲቭ ከሆነ ደግሞ፣ ከራስ ጋር ስታወራ በአንተ ህይወት ውስጥ ፈጣሪ ትልቅ ፓወር እንዳለው ትልቅ ሀይል እንዳለው እንደምትችል ህይወትህን መቀየር ራስህን ማሳደግ የምትፈልገውን ነገር ማሳካት በሂደት በጥረት የምትፈልግበት እንደምትደርስ የምታምን ከሆነ ውስጣዊውን ጦርነት ስላሸነፍክ ሰዎች ሁሉ ከአንተ በተቃራኒ ቢቆሙ ህይወት ከባድ ቢሆን ኑሮ ቢከብድ ችግሮች ቢደራረቡብህ እንኳን ገንጠለ ትወጣለህ፣ በጥሰት አመልጣለህ፣ ታሸንፋለህ። ለምን ውስጣዊውን ጦርነት ታግለህ ያሸነፍክ ስለሆነ። ይውላችሁ ሁልጊዜ የሚጥለን ከውጭ የሚመጣ ነገር አለ ከውስጥ የሚወጣ ነገር ነው። ቀላል ምሳሌ ልስጣችሁ። በታሪክ ኮልድ ዋር ወይም ቀዝቃዛው ጦርነት የሚባል ወቅት አለ። ሶቪየት ዩኒየን የተባለችው ወይም የአሁኗ ራሽያ እና ጎረቤቶቿ የመሰረቱት ፌዴሬሽን እና አሜሪካ ያደረጉት ጦርነት። ጦርነቱ ፊትለፊት አይደለም የሚታኮሱት፣ ምክንያቱም ሁለቱም የኒውክሊየር ፓወር አላቸው። ስለዚህ ጦርነት ውስጥ ቢገቡ ሁለቱም ይጠፋፋሉ። ስለዚህ የሚፎካከሩት በሌላ ነገር ነው በቴክኖሎጂ ደቨሎፕ በሚያደርጉት በሚፈጥሩት የተለያዩ የጦር መሳሪያዎች፣ በቢዝነስ ሊሆን ይችላል። አይዲዮሎጂቸውን ወይም ሀሳባቸውን ለሌላው በመሸጥ ሊሆን ይችላል። ብዙ ደጋፊ በማፍራት ሊሆን ይችላል። የሚወዳደሩት እነዚህ ሀገራት ፊት ለፊት ግን አይዋጉም። ምናልባት ሌላ ሀገር ጦርነቱ ሲገቡ አንዱ ለአንዱ ሊያግዝ ይችላል። ለምሳሌ ኮሪያዎቹ ሲዋጉ ከሰሜን ኮሪያ ጎን ራሽያ ልትቆም ትችላለች። ከደቡብ ኮሪያ ጎን ደግሞ እነ አሜሪካ ሊቆሙ ይችላል። ራሳቸው ግን ፊት ለፊት አይታኮሱ በ1990 ዘጠናዎቹ መጀመሪያ ወይም በሰማኒያዎቹ መጨረሻ ግን አንድ ነገር ተፈጠረ። ሶቪየት ዩኒየን ወደቀች፣ ከፉክክሩ ወጣች፣ ተሰበረች። አሜሪካ ጠንካራ ሆና ወይም ደግሞ ጦርነቱን አሸንፋት ሳይሆን ሶቪየት ዩኒየን በራሷ ድክመት ነው የወደቀችው። ውስጧ ያሉት የመሰረቷት ፌዴሬሽኖች ተበተሉ። ውስጣዊውን ጦርነት ማሸነፍ ስላልቻለች ተሸነፈች። አሜሪካ ጠንካራ ሆና አይደለም። ምን ልላችሁ ፈልጌ መሰላችሁ? እናንተ በህይወት የምትሸነፉት የምታቆሙት፣ የምትወድቁት ነገሮች ከባድ ስለሆኑ አይደለም። ችግሮች ስለተደራረቡ አይደለም። ኑሮ ስለከበዳችሁ አይደለም። ውስጣዊውን ጦርነት ማሸነፍ ካቃታችሁ። ከራሳችሁ ጋር ያለውን ጦርነት ካሸነፋችሁ ምንም አይነት ፈተና ቢመጣ መጋፈጥ ትችላላችሁ። ቀላል ምሳሌ ኢራንን ይዋት። ኢራን ላለፈው 50 ዓመት 40 ዓመት በአሜሪካ ያልተጣለባት ማዕቀብ የለም እንዳትገበይ ከተለያዩ ሀገራት ጋር ንግድ እንዳትፈጽም የጦር መሳሪያ እንዳትገዛ፣ በቃዛው እስርስር ብላ ቁንጭ እንድትል ተደርጋለች ኢራን። ነገር ግን አልተሰበረች፣ ቀጥ ብላ ቁማ ነው የምትኖረው። አስራ አራተኛ ናት በዓለም በጦር መሳሪያ አቅም ካላቸው ሀገራት አስራ አራተኛ ናት ኢራን። በጣም ጠንካራ ናት። ግን ያ ሁሉ ማዕቀብ ተቋቁማ የቆመችው ለምንድን ነው ካላችሁ፣ እንዴ በጣም ልትዋጉት የማትፈልጉት እኮ ጠላት ነው ያላት፣ እስራኤል፣ አሜሪካ ግን እነዚህን ሁሉ ተጋፍጣ ቆማለች። ለምን? ውስጣዊ ጥንካሬ አላት። ውስጣዊውን ጦርነት አሸንፋለች። ምን ልላችሁ ፈልጌ ነው? በህይወት ከባድ ነገር ውስጥ ልትገቡ ትችላላችሁ። ልትፈተኑ ትችላላችሁ። በምንም አይነት መከራ ፈተና ውስጥ ልታልፉ ትችላላችሁ። ውስጣዊውን ጦርነት ግን ካሸነፋችሁ፣ ያ ሁሉ ይታለፋል። ዋናው ተስፋ አለመቁረጥ ነው። ውስጣችሁ ተስፋ ከቆረጠ ግን ቅድም እንዳልኳችሁ ምቾት ላይ ብትሆኑ ሁሉ ነገር አልጋ በአልጋ ቢሆን ደስተኛ አቶ ውስጣዊውን ጦርነት አሸንፉ። ለውጡ በፍጥነት ይመጣል። ወደ ቀጣዩ ሁለተኛው፣ በአጭር ጊዜ ውስጥ ፈጣን ለውጥ የሚሰጠን በስድስት ወር ውስጥ የሚቀይረን ራስህ ላይ ስራ። ራስ ላይ እንደ መስራት ትልቅ ኢንቨስትመንት የለም። ምን መሰላችሁ? ሁልጊዜ ጅምሮን የሚለውን ሀሳብ ደጋግመዋል። ስራ ላይ ጠንክረህ የምትሰራ ከሆነ ገቢ ታገኛለ፣ ገንዘብ ታገኛለ። ራስ ላይ ጠንክረህ የምትሰራ ከሆነ ግን ፎርቹን ትገነባለህ ሀብት ትገነባለህ። እላችኋለሁ። ምን መሰላችሁ? ራስ ላይ መስራት ማለት አንተ በእውቀትህ በልምድህ፣ በአስተሳሰብህ ባደግህ ቁጥር ወደ ህይወትህ የሚመጡት እድሎች ያድጋሉ። ገቢህ ያድጋል። የሚመጣው ስራ ያድጋል። ከአንተ ጋር የሚውሉ ሰዎች ያድጋሉ። ለአንተ ህይወት የምትመጥን ሴት ወደ ህይወትህ ትመጣለች። ነገሮች በሙሉ መስተካከል ይጀምራል። አንተ ካላደግስ? ባለህበት ከቆምክስ በእውቀትም በልምድም እዛው ከሆንክስ ነገሮች እዛው እዛው ይሆናሉ። ባለህበት እርገጥ ይሆናል። በቅርቡ ዋረን ብፌት ሲቢኤስ ሞርኒንግ የተባለ ቴሌቪዥን ላይ ኢንተርቪው ነበራቸው እና ጋዜጠኛዋ አንድ ጥያቄ የጠየቀቻቸው፣ በህይወቱ ካደረጉት ኢንቨስትመንት ትልቁ የትኛው ነው አሏቸው። ወይም ለእርሶ ትልቁ ኢንቨስትመንት ምንድን ነው አለቻቸው ጋዜጠኛዋ። እኚህ ሰው ለማታውቋቸው ሰዎች ዋረን ብፌት ማለት በአለም ላይ በጣም የታወቁ ትልቅ ኢንቨስተር ነው። የተለያዩ ድርጅቶችን አጥንተው ገንዘባቸውን ኢንቨስት ያደርጋሉ ያ ድርጅት ሲያተርፍ አብረው ያተርፋሉ እኚህ ሰው በአንድ ወቅት ቢልጌትስን ሁሉ በልጠው ከዓለም አንደኛ ባለሀብት ነበሩ አሁንም ቢሆን ቶፕ ቴን ከአንድ እስከ አስር ውስጥ አሉበት ታዲያ እድሜ ልካቸውን ኢንቨስትመንት ነው የሚያውቁት ስለዚህ እኚህን ሰው እንደዚህ አይነት ጥያቄ መጠየቅ ትክክል ነው ትልቁ ኢንቨስትመንት በህይወቱ ምንድን ነው ብለው ምክንያቱም ኮካኮላ ላይ ኢንቨስት ያደረጉ ሰው ናቸው አፕል ላይ አማዞን ላይ የተለያዩ የኢንሹራንስ ካምፓኒዎች የቸኮሌት፣ የከረሜላ ዓለም ላይ የሚታወቁ ድርጅቶች ላይ ኢንቨስት አድርገዋል። ቢዋይዲ ላይ ሳይቀር ማለት ነው። በጣም ጥንቁቅ የሆኑ ባለሀብት ናቸው፣ ኢንቨስተር ናቸው። ስለዚህ ጋዜጠኛዋ ጠየቀቻቸው፣ በህይወቶ፣ ትልቁ ኢንቨስትመንት ምንድን ነው ብላ። ኮካኮላ ሊሉ ይችላሉ፣ አማዞን ሊሉ ይችላሉ፣ አፕል ሊሉ ይችላሉ። አላሉም። እሳቸው እሳቸው የመለሱት አንድ መልስ ነው። በህይወቴ ትልቁ ኢንቨስትመንት ራሴ ላይ ያወጣሁት ነው አሉ። ወይም ራሴ ላይ እየሰራሁት ነው አሉ። ምን ማለታቸው መሰላችሁ? ሲያብራሩ እኔ ኢንተለጀንት ኢንቨስተር የሚል የቤንጃሚን ግርሃምን መጽሐፍ ባላነብ ብኖሮ እዚህ ጋር አልደርስም። ያን መጽሐፍ ማንበቤ እኮ ራሴ ላይ መስራቴ ነው። ስለ ኢንቨስትመንት አወቅኩኝ። እያንዳንዱ መወሰናቸው ውሳኔዎች ያን መጽሐፍ በማንበቤ ነው። ከዛ ደግሞ እኔ ኢንቨስት ለማድረግ ሳስብ ሰዎች ያስፈልጉኛል። ሰዎችን ማሳመን አለብኝ ገንዘብ መስራት አለብኝ፣ ማግኘት አለብኝ። ኢንቨስትመንቱ ከኪሴ ብቻ አይወጣም። እነዚህን ሰዎች ለማሳመን ከሰዎች ጋር ብሬ ለመስራት ሊደርሺፕ ያስፈልገኛል፣ ስፒኪንግ ስኪል ፐብሊክ ስፒኪንግ ያስፈልገኛል፣ ኔጎሽየሽን ስኪል ያስፈልገኛል። እነዚህን ስኪሎች ካርኒጌ ጋር ሄጄ ባለማር ኖሮ አሁን ያለሁበት አልደርስም አሉ። አያችሁ እኚህ ቢሊየነር ትልቅ ቦታ የደረስኩት ራሴ ላይ ኢንቨስት ስላደረግኩ ነው አሉ እንጂ አፕል ላይ ኢንቨስት ስላደረግኩ ነው፣ አማዞን ላይ ኢንቨስት ስላደረግኩ ነው፣ ኮካኮላ ላይ ኢንቨስት ስላደረግኩ ነው አላሉ። ምክንያቱም ዋናው አሳ አጠማመዱን ካወቅ አሳ ማጥመዱ ቀላል። አያችሁ፣ እኚህ ሰው ስለ ኢንቨስትመንት እውቀት ስላላቸው ነው ያንን ስኬት ያሳኩት። ስለዚህ አንተም እውቀትን አትናቅ። ማወቅ የተሻለ ሰው ነው የሚያደርግ፣ ከፍ ነው የሚያደርግ። ማንበብ፣ አሪፍ ነገር መስማት፣ መማር ህይወትህን ነው የሚቀይረው። ኳሊቲ ኦፍ ላይፍህን ይቀይረዋል። ልምድ መሰብሰብ ሙያ ማወቅ ነገር ብዙ ስራ እንዲመጣ ያደርገዋል። ገንዘብ ያለውና ልምድ ያለው ሰው ቢገናኙ ይቀያየራሉ ነው የሚባለው። ገንዘብ ያለው ገንዘቡን አስረክቦ ልምድ ያገኛል፣ ልምድ ያለው ገንዘቡን ያገኛል ይባላል። ሶ አትናቀው። ራስህን መስራት ተለማመድ። ጊዜህን አታባክል። ምን ላይ ነው ጊዜህን የምታጠፋው? በቃ በየቀኑ ከትላንት የተሻለ ሰው ስለመሆን አስብ። ምን መሰላችሁ? ለገንዘብ ብቻ አይደለም ለስራ ብቻ እኮ አይደለም ራስ ላይ የምትሰራው ስለ ሪሌሽንሺፕ ከሰዎች ጋር ስላለ ግንኙነት መጽሐፍ ልታነብ ቪዲዮ ልታይ ትችላለህ። ን ኳሊቲ ኦፍ ላይፍህ ይቀየራል። ትዳርህ በጣም ያማረ ይሆናል። ከሰዎች ጋር ያለ ግንኙነት ቆንጆ ይሆናል። ቢዝነስ ለመስራት ብታስብ ሰዎችን ከአንተ ጋር እንዲሰሩ ልታደርጋቸው ትችላለህ። አየህ፣ ስኪል በጣም ያስፈልግሃል። እውቀት በጣም ያስፈልግሃል። ስፖርት መስራት፣ ጸሎት ማድረግ፣ መዘጋጀት፣ ሁልጊዜ መዘጋጀት እድሎች ሲመጡ መጠቀም እንድትችል ያደርግሃል። ራስ ላይ ስራ። በአጭር ጊዜ ህይወትህ ይቀየራል። ወደ ቀጣዩ ንለ ሶስተኛው በስድስት ወር ውስጥ ለውጥ የሚሰጥህ በጣም ፈጣን በሆነ መንገድ የሚቀይርህ ምክንያታዊ ሰው መሆን ነው። ምን መሰላችሁ? አብዛኛው ሰው ስሜታዊ ነው። በስሜት የሆነ ነገር ይጀምራል፣ የሆነ ነገር ያቁማል። አንዳንድ ጊዜ ትሰለቻለህ፣ ህይወት ለውጥ ላታይ ትችላለህ። ስለዚህ የጀመርከውን ትምህርት፣ የጀመርከውን ስራ፣ የጀመርከውን ቢዝነስ፣ የጀመርከውን አዲስ ልማድ፣ ገንዘብ የማስቀመጥ ልማድ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ ማንበብ ሊሆን ይችላል፣ ስለ ማቆም ልታስብ ትችላለህ። ከማቆምህ በፊት ግን እንድትቀጥል የሚያደርጉን ምክንያቶች ጻፋቸው። የት እንደሚያደርስህ ጻፈው። ለምን መሰላችሁ? ማቆም ከፈለግክማ ለማቆም ብዙ ምክንያቶች መዘርዘር ትችላለህ እንዴ። እኔ ኢትዮጵያ ውስጥ ትምህርት ምን ይጠቅማል ልትል ትችላል ምክንያቱም የተማሩ ሰዎች የት ደረሱ? ምን ሀሳብ፣ አብዛኛው ባለሀብት እኮ አልተማረም። ቲክቶክ ላይ፣ ዩቲዩብ ላይ ቀርቦ የምታዩት ባለሀብት እኔ ባለመማሬ ነው እዚህ ጋር የደረስኩት፣ ብማርማ ኖሮ ተቀጥሬ የሆነች ደሞዝ ነበር አለመማሬ ጠቀመ ሲል ትሰማላችሁ፣ ኢንተርቪው ሲደረግ። ከዛ ምን ታስባላችሁ? እውነቱ እኔ ስለምን ያለውን ሁኔታ የገንዘቡን ኢንፍሌሽን ታይሆና ገንዘብ ለምን አስቀምጣለሁ? የት ሊያደርስል? በየቀኑ ኢንፍሌሽኑ ገንዘቤን እየፈጠፈጠው እኔ ለምንድነው ባንክ ማስቀምጠው ልትሉ ትችላላችሁ። ስለዚህ ትምህርትን ማቆም፣ ስራን ማቆም፣ ሙያን ማቆም፣ በቃ የሆነ የጀመራችሁትን ነገር ማቆም ልታስቡ ትችላላችሁ። ሰርፌስ ሌቭል ካሰባችሁት ወይም ከላይ ከላይ ካሰባችሁት ልክ ናችሁ። ግን በጥልቀት ቁጭ ብላችሁ ካሰባችሁት ማቆም ሴት ያደርሳል። ለምሳሌ ትምህርትህን አቁመህ የት ትደርሳለህ? ምን አይነት ለውጥ ትፈጥራለህ? ኢትዮጵያ ውስጥ እኮ በነገራችን ላይ ጥናት ማድረግ ሪሰርች መስራት አልተለመደም እንጂ አብዛኛው ባለሀብት ወይም መልቲ ሚሊዮነር እየተማረ እኮ ሊሆን ይችላል። እኔ ቀላል ምሳሌ ልስጣችሁ። መሪ ፖድካስት የሚባል አንድ ፕሮግራም አለ። እዚህ ዩቱብ ላይ ታውቁታላችሁ ብዬ አስባለሁ። እዚህ ፕሮግራም ላይ የተለያዩ የቢዝነስ ሰዎች፣ ባለሀብቶች፣ ስራ ፈጣሪዎች፣ ሰክሰስፉል ሊሆኑ ሰዎች ይጋበዛሉ። እነዚህ ሰዎች ስለ ህይወታቸው ነው የሚያወሩት እዛ ፕሮግራም ላይ እስካሁን መሪ ፖድካስት 142 ቪዲዮ ሰርቷል። ከዛ ውስጥ ዘጠና ሁለቱ ከነዚህ ሰዎች ጋር የተደረገ ኢንተርቪው ወይም ቆይታ ነው። ፕሮፋይላቸውን ስታዩ የነዚህን ሰዎች ማንነት ስታጠኑ ከዘጠና ሁለቱ ውስጥ ስድስቱ ብቻ ናቸው ያልተማሩት። 86ቱ የተማሩ ናቸው። ሚኒመም ዲግሪ አላቸው። አንዳንዶቹ ደግሞ ማስተርስ ሰርቷል። ጥቂቶቹ ደግሞ ፒኤችዲ ድረስ አላቸው። አየህ ጥቂት ያልተማሩ ባለሀብቶች የሶሻል ሚዲያውን አየር ስለተቆጣጠሩት ኢትዮጵያ ውስጥ በትምህርት የትም አይደረስም፣ ሀብታም አይኮንም፣ ገንዘብ ሊሰራ አይችልም ብለን ልታስብ ትችላለን። መሬት ላይ ያለው እውነታ ግን ተቃራኒ ነው። ምን መሰላችሁ? ትንንሽ ሀሳቦች ሁሌም ትንንሽ ናቸው፣ ግን የትልቁን ቦታ ይዛሉ። ስለዚህ ይቆጣጠራችኋል። እንዴ ኢትዮጵያ ውስጥ ብዙ ሀብታም ያልተማረ ከሆነ እኔ ስለምንማራለሁ ትላላችሁ። ኖ እውነታው እንደዛ አይደለም። በጥልቀት ስታስቡት እውነቱ እሱ አይደለም። እኔ ሴቭ አድርጌ የት ልደርስ ነው? በየቀኑ ኢንፍሌሽኑ ገንዘቤን እየፈጠፈጠ ነው ልትሉ ትችላላችሁ። ልክናችሁ። ነገር ግን ገንዘቡን ካላስቀመጣችሁት አይጠራቀምም። ካልተጠራቀመ ደግሞ የምትፈልጉትን አትገዙበትም። ኢንቨስት አደርጋለሁ፣ ቢዝነስ እሰራለሁ፣ ቤት እገዛለሁ ወይ መኪና እገዛለሁ ካላችሁ ገንዘቡ እኮ መጠራቀም አለበት። እንዲጠራቀም ደግሞ ሴቭ ማድረግ አለባችሁ። አይኖ ሴቭ ስታደርጉ ኢንፍሌሽን ይመተዋል። ግን የግድ መቀመጥ አለበታ የምትፈልጉትን ለመግዛት አያችሁ። እንዴ ብዙ ካሰባችሁት ማቆም የለባችሁ። የጀመራችሁትን ስራ መቀጠል አለባችሁ። የጀመራችሁትን ትምህርት መቀጠል አለባችሁ። ገንዘብ የማስቀመጥ ልማዳችሁን መቀጠል አለባችሁ። ስፖርቱን ቀጥሉ። ስኪሉን ቀጥሉ። ለምን ካላችሁን፣ ጫጫታውን አትስሙ። ይነዳችኋል። ምክንያታዊ ሆኖ ከስሜት ውጡ። አሁን ለውጥ ስትጀምሩ እውነተኛ ለውጥ ሊመጣ የሚችለው በምክንያት ስታስበው የጀመርኩት አላማ ኑሮኝ ነው ለምንድን ማቆመው ሰዎች ስላሉ ነው። አየሩን የሆኑ ሰዎች ስለተቆጣጠሩት ነው። በፍጹም አላቆምም። የሚያሸንፉ ሰዎች አያቆሙም። አሸናፊዎች አያቆሙም። የሚያቆም ሰው ደግሞ አያሸንፍም። መቀጠል አለብህ። ምክንያታዊ ሆኑ። ወደ መጨረሻው፣ የመጨረሻውና አራተኛው ምክሬ በጣም አጭር ናት። የሚጎትትህ ነገር መቆረጥ አለበት። ምን መሰላችሁ? ገና ስንጀምር ምን ብያችኋለሁ? ለውጥ መጀመር የምትፈልጉ ከሆነ ውስጣዊውን ጦርነት አሸንፉት ብያችኋለሁ። ውስጣዊውን ስታሸንፉ ውጭው መስተካከል ይጀምራል። ሁለተኛ፣ ራሳችሁ ላይ ስሩ ብያችሁ ነበረ። ማንበብ ልማዱ፣ ስፖርት መስራቱ፣ ስኪል መማሩ አለ። ሶስተኛ፣ ምክንያታዊ ሁኑ። ለምን የጀመራችሁትን ነገር እንዳታቆሙ ማለት ነው። ልማድ ስትገነቡ ጽናት ይፈልጋል፣ ከስሜት መውጣት ይፈልጋል፣ ምክንያታዊ መሆን ይፈልጋል። አራተኛው ግን የጀመራችሁትን እንድታስቀድሙ ከዳር እንድታደርሱት የሚጎትታችሁ ነገር በሙሉ መቆረጥ አለበት። ምን ማለት መሰላችሁ? ሀያ ኪሎ ግራም ተሸክሞ የሚሮጥ ሰው ባዶን ቢሮጥ አስባችሁታል? ምን ያህል እንደሚፈጥን? 20 ኪሎ የሆነ ጤፍ ብትሸከሙ ለምሳሌ በምን ያህል ፍጥነት ትሮጣላችሁ? ላትሮጡም ትችላላችሁ። ቀስ እያላችሁ ነው የምትራመዱት፣ ክብደቱ አላ። ባዶንስ ቢሆን በደንብ ትፈጥናላችሁ። አያችሁ፣ በሕይወት የሚጎትት ነገር ማለት ሸክም ነው። ለምሳሌ ውሏችሁን ሳትቀይሩ ሕይወታችሁ ላይ ቀየር በየቀኑ እየሄዳችሁ የምትውሉት ውሎ ከእናንተ በአስተሳሰብ የማይሻሉ ወደኋላ የሚጎትታችሁ ተስፋ እንድትቆርጡ የሚያደርጋችሁ፣ ሀገራችሁ ላይ ተስፋ እንድትቆርጡ፣ ሁኔታዎች ላይ ተስፋ እንድትቆርጡ የሚያደርጋችሁ ከሆነ የፈለገውን አይነት ጥረት ብታደርጉ ራሳችሁን ለመለወጥ ብትሞክሩ እነዚህ ሰዎች ይጎትቷችኋል። በቃ ሀያ ኪሎ ግራም ሸክም ማለት ናቸው። ስለዚህ ከነዚህ ሰዎች መገላገል አለባችሁ፣ ነፃ መሆን አለባችሁ። ውሏችሁ መቀየር አለበት። አንዳንድ ጊዜ ልማዳችሁ ሊሆን ይችላል። መጥፎ ልማድ ኖሯችሁ ህይወታችሁን መቀየር ከባድ ነው አዲስ ልማድ ስትጀምሩ መጥፎ ልማድ ማቆም አለባችሁ አንድ ነገር ስትይዙ አንድ ነገር መልቀቅ አለባችሁ ለምን ለውጥ እንደዛ ነው ለውጥ ሁሉንም ይዤ እንደ ድሮ እንደነበርኩት ማንነቴ ሳይለወጥ የምፈልገውን አሳካለሁ የሚባል ነገር የለም ቅድም ብያቸዋለሁ ነገሮችን መቀየር ከቻልክ ቀይራቸው ካልቻልክ ደግሞ አስተሳሰብን ቀይር ብላለች ማያንጀሉ ስለዚህ አስተሳሰብህንም መቀየር ሊሆን ይችላል አንዳንድ ጊዜ የሚጎትትህ እኔ እኮ አልችልም የትም አልደርስም ለገንዘብ አልሆንም ለቢዝነስ አልሆንም ለስራ አልሆንም ሰው አይወደኝም የሚሉ የተለያዩ አመለካከቶች ይኖራሉ እነሱን ሁሉ መቀየር ሊኖርብህ ይችላል ምን ብያቸኋል የሚጎትታችሁን ነገር በሙሉ መቁረጥ አለባችሁ ለምን ለውጥ የጀመረ ሰው ነፃነት ያስፈልገዋል በነፃነት መሮጥ አለባችሁ ተሸክሞ የሚሮጥ ሰው ወደኋላ ይቀራል ስለዚህ መሸከም ግዴታችሁ አይደለም። የሌሎችን ጸባይ ወደኋላ የሚጎትታችሁን ማንነት እናንተ መሸከም ግዴታችሁ አይደለም። ልማዶቻችሁን መቀየር ሊኖረባችሁ ይችላል። ልክ የሚጎትታችሁን ነገር መቁረጥ ስትጀምሩ፣ በአስር ዓመት የምታመጡትን ለውጥ በአንድ ዓመት ውስጥ ታመጡታላችሁ። ለምን? አንድ ሰው እቃ ተሸክሞ ሲሮጥ በጣም የሚዘገይ ከሆነ፣ እቃውን ካስቀመጠው ግን ይፈጥናል አይደል? ስለዚህ የሚጎትታችሁ ነገር ሲቆረጥ በህይወት ውስጥ የምታመጡት ለውጥ በፍጥነት ይሆናል ለምን አስተሳሰባችሁ ንጹህ ይሆናል ስለ ስራ ስለ ህይወት ነው የምታስቡት ውሏችሁ ከእናንተ ከተሻለ ሰው ጋር ነው ወይም ውሎ ሲባል ፊዚካሊ ብቻ አይደለም የምታዩት የምትሰሙት ነገር የሚጎትት አይደለም ዜና ስትሰሙ ትረበሻላችሁ ይቺ ሀገር ወዴት እየሄደች ነው እኔ ቢዝነስ ለመስራት ይቺ ሀገር አትሆነኝ ውጭ ልሄድ እንዴት ትላላችሁ ትዳከማላችሁ መጥፎ ነገር ስታዩ መጥፎ ዜና ብቻ አይደለም የተለያዩ ቪዲዮዎችን ስታዩ የማይጠቅሙ ነገሮች ለመሳቅ ብላችሁ ጊዜያችሁን ስታባክኑ ምናምን ኢነርጂያችሁ ዳውን ይሆናል፣ ትዳከማላችሁ። ነገር ግን እነዚህን ነገሮች ስትቆርጡ የሚጠቅም ነገር ስታዩ ህይወታችሁን የሚቀይር በቃ እናንተን ወደፊት የሚወስዳችሁ መልካም ነገር ስትሰሙ ጸሎት ስታደርጉ መንፈሳዊ ህይወት ላይ ስትበረቱ የሚጠቅም ነገር ስታዩ ስታነቡ ምናምን ለውጡ ይቀጣጠላል፣ በፍጥነት ትጓዛላችሁ። ቀላል ምሳሌ ልስጣችሁ። ወደብ ያላቸው ሀገራት በአስራ ስድስት ዓመት ውስጥ ያድጋሉ። ለምሳሌ ወደብ የሌለው ሀገር ግን እነዛ በ16 ዓመት የሚያድጉትን እድገት በ24 ዓመት ውስጥ ነው የሚያድግ። 24 ዓመት ይፈጅበታል። 8 ዓመት ወደኋላ ይቀራል። የእናንተ ወደባችሁ ነፃነታችሁ፣ በነፃነት ማሰብ፣ በነፃነት ራሳችሁን መለወጥ፣ የተሻለ ነገር መሰብሰብ አለባችሁ። ከዛስ ለውጡ ይፈጥናል። ስለዚህ እነዚህን አራት ነገሮች በተግባር ከቀየራችሁ በአጭር ጊዜ ውስጥ ፈጣን ለውጥ ታያላችሁ። እርግጠኛ ነ እስከ መጨረሻው አብራችሁ ስለቆያችሁ ስላደመጣችሁኝ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቸር ሰንብቱ።